መጥተናል መጥተናል፣ ከሀሳብ ወደ ተግባር፣ ወደ ቴክኖሎጂ መጥተናል። እና ወደ ቴክኖሎጂ ባለፈው ኤፒሶዶች ከቻፕተር ዋን ጀምሮ እስከ ቻፕተር ሴቨን ድረስ ያየነው ስለ ሀሳባችን እንዴት ነው ሀብት ኢንክሪስ የምናደርገው ምናምን ምናምን አይተናል ከዛ እየጠየቃችሁ ነው እራሳችሁ ከየት ነው የምጀምረው እንዴት ነው ቢዝነስ ራሱ የምፈጥረው ምናምን ምናምን ካላችሁ በቴክኖሎጂ አማካኝነት መፍጠር ትችላለች አሁን ዛሬ የማወራው ስለ ድሮን ፐርፌክትሊ ኤክስፕሌይን አድርግላችሁ ድሮን የትኛው ብገዛ እየሸለ ምን አይነት ድሮን አለ በአለማችን ላይ እና ጌት ብጀምር እና የድሮን ባለሙያ መሆን ትፈልጋላችሁ እኔ ጋር ትኖራላችሁ፣ እና ወደፊት እኔ ድሮን ሰርች አሳያቸል። ሁለት ታይፕስ ኦፍ ድሮን አሉ፣ እሱም አንደኛው ሲኒማቲክ ይባላል፣ ሌላኛው ኤፍፒቪ ይባላል። ከመጀመራችን በፊት ሲኒማቲክ እና ኤፍፒቪ ድሮ ምንነት ምንድን ነው? ድሮ ድሮ ማለት ዩ ኤቪ ይባላል። ዩ ኤቪ ማለት አንማንድ ቪክል ይባላል። አንማንድ ቪክል ሲባል ማለት ራስክ አውሮፕላን ምናምን ጄቶች አንተ ተቀምጠክ ነው የምታበረው። አሁን በድሮን አማካኝነት ይቻላል። ቢሊዮን አውሮፕላን ለመስራት ቢሊዮን ሚሊዮን ምናምን ምናምን ይወስድብናል። ለሚሊተሪ ወይ ለ ለማዋጋት በጣም ብዙ ብር ይፈጅብናል። በዛ ምክንያት በጣም ይከብዳል ራሱ አውሮፕላን መስራት። አሁን ግን በድሮን አማካኝነት ትንሽ ብር አውጥተክ በጣም ጥሩ ማዋጋት ትችላለህ ወይ መቅዳስ ትችላልክ? እሺ፣ እንግባ ድሮን ምንነት ድሮን ማለት በሰማይ ላይ የሚበር ሲሆን ለካሜራ ያገለግላል፣ ለበጣም ብዙ ነገር ያገለግላል። እኔ እናንተ የሚፈቀድልን እስካሁን ድረስ ስለ ካሜራ ድሮን ነው የሚፈቀደው። ፈቃድ ካለን ነዋ ካሜራ ድሮን ነው የሚፈቀደል። እና መጫወቻ ድሮን ለምሳሌ፣ አንተ ከላይ ላይ ያለዋላ ውሃ ቱቦ ማየት አለብክ። ያኛው ደግሞ ሁለት ሁለት ኦፕሽኖች አሉክ። መጀመሪያ ክሬን ትጠራለክና፣ ወደ ላይ እንዲያስወጣክ። ሁለተኛ ደግሞ መሰላል ኤክስፐርት ትጠራለክና፣ ወደ ላይ ይወጣልና፣ ያለምንም ፍራት ያኙ ሰዓት እና ሰዓት ይፈጃል፣ እና ወጪ ይጨመራል። በዛ ማክኝል ድሮን ደግሞ ከታች ሆነክ፣ ከቢልዲንግ ታች ሆነክ ወደ ላይ ወጥክ በ እራት የሆነ ፎር ኬ ፉቴጅ ያስተላለፍልሃል። ስለ ሲኒማቲክ እና ኤፍፒቪ ትንሽ እነግራቸዋለሁ። ኤፍፒቪ እና ሲኒማቲክ ሲኒማቲክ ማለት ለፊልም ፕሮዳክሽን ወይም ለዩቱብ የሚጠቅም ሲሆን ኤፍፒቪ ፈርስት ፈርሰን ቪው ይባላል። ማለት ካሜራ ላይ ፊት ለፊት ላይ ካሜራ ያለው ወደ ጎግልክ እንደ ሱፐርማን ወይ እንደ ወፍ ትበራለህ እና ምንም አይነት ነገር ማየት ትችላለህ። የትኛው ልግዛ? ኤፍ ፒ ቪ ምንድነው? ሲኒማቲክ ምንድነው? ምናምን ምናምን ዲፋይን አድርግላችኋለሁ ፓርት ቱ ላይ እና ሶስት ነገር ይጠበቅባችኋል ከናንተ ላይክ ማድረግ፣ ሼር ማድረግ ለጓደኞቹ፣ ለቤተሰቦቻችሁ እና ሰብስክራይብ ማድረግ ኖቲፊኬሽን ቤሉ ንካ ወይ ቀጣይ ኤፕሶድ ሲሪዎች እንዳያመልጥዎ። ቻው